እጅግ አሳዛኝ ኢትዮጵያ ላይ ታሪካዊ ውድቀትና ፈተናን ያመጣው በጣም በሚያሳዝን ሁኔታ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ኤርትራን ወይም ኢትዮጵያን ወደብ አሰብን ለኤርትራ አሳልፈው ሰጡና ከኢሳያስ አፈወርቂ ጋር ስፈራረሙ የሚያሳይ ውል እንደነበረና እሳቸው መጀመሪያ ድርድር ብሎ ነበር፣ ከሳምንታት ቆይታ በኋላ ሰጥተናል በማለትም ነበር የገለጹት። ምንድን ነው? እንዴት እንደዚህ ሆነ? በማለትም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ይህን ነገር ባለፈው ምክር ቤት ላይ ማንሳታቸው የምታወስ ነው። ፓርላማ ላይ ያልጸደቀው መለስ ዜናዊ በራሱ ነው ፈርሞ ለኢሳያስ አፈወርቂ የሰጠው ስለዚህ፣ በግለሰብ ደረጃ እንጂ የተፈረመው በህዝብ ደረጃ በፓርላማ ላይ በህዝብ የተወከሉት ሰዎች ያጸደቁበት ጉዳይ እንዳለ ማለትም ቀይ ባህር የእኛ ነው፣ መመለስ አለበት። በድርድር የሚሆን በተቻለ መጠን በሁሉም አቅጣጫ ተጠቅመን እንመልሳለን ማለታቸው የምታወስ ነው። ምስሉ ላይ እንደተመለከታችሁት የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር የተፈራረሙበት እጅግ አሳዛኝና ታሪካዊ ከባዱና ፈታኙ የኢትዮጵያ ጊዜያት እንደነበሩ ጭምርም ነው። አጠቃላያን በማስመልከት ምናተር ባህል መልኩ ለእናንተ ይላቸው መጣሁት ሚኬታ ቦረንፎን ሳብስክራይብ በማድረግ ወቅታዊና ጫጭር መረጃ አገኙ። ሰላም ቆዩልኝ።